በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሕዝቤን አጽናኑት። የዓለም ነውጥ ምክንያቱ የእውነት መገፋት ነው። ዮርዳኖስ ክርስቶስ የተጠመቀበት የቆመበት፣ ኢትዮጵያዊ ክርስቶስ የድንግል ማርያም ልጅ፣ አረንጓዴ ቢጫ፣ ቀይ ኢትዮጵያ ማለት ዓለም ናት የሰው ዘር የተገኘበት ድንግል ማርያም ናት ኢትዮጵያ ሰዓቱ ደርሷል ሚስጥሩ የሚወጣበት መድህን ዓለም የተጠመቀው ደግሞ እንግዲህ እንደሰማነው ከሆነ የዮርዳኖስ ወንዝ ነው የተባለው እኔ ደግሞ አስተካክለዋለሁ አስተካኪው ስለተባልኩ ማለት ነው የጌዮን ወንዝ አባይ ወንዝ ማለት ነው ጥምቀቱ እዛ ነበር በርተስ አድርጋችሁ ዘጠኙን መጽሐፍ ቆርጣችሁ ጥላችሁ አ ሰማንያ አሐዱ ነው ነው የሚናገረው። ትዛዝ፣ አብጥሊስ፣ ግጽው፣ ዲድስቅልያ፣ ቀሌምንጦስ ነው ሰማንያ አሐዱ እና አስራ አንደኛው አንቀጽ የህዝባውያን ይናገራል። የሁሉም አንቀጽ አለ። መጽሐፍ ቅዱሱንም እነሱ በሚፈልጉት መልኩ ሸንሽነውታል ማለት ነው። እንግዲህ እኔ የተሰመረልኝ የተሰጠን መጽሐፍ ቅዱስ መቶ አራት ነው ማለት ነው። እንግዲህ ኦርቶዶክስ ቤተክርስቲያን ሰማንያ አሐዱ ነው። ሰማንያ አሐዱም የላትም ያላት ወደ ሰባ አካባቢ ይመስለኛል። ሰማንያ አሐዱ ነው ያለኝ ብላ እንኳን የምትል ከሆነ ወደ ሀያ ምናምን ጥርዛት የለም ማለት ነው። የትን ያሉት ማለት ነው? እነዚህ መጽሐፍቶች፣ እነዚህ ነቢያቶች የጻፉት፣ እነዚህ ሐዋርያቶች የጻፉት እግዚአብሔር የወደዳቸውና ያከበራቸው ሁሉ የጻፉት ወዴት ሄደ ማለት ነው? ቤተክርስቲያኑ አንተታችሁ እንዲያርጋችሁ መስራት አሁን የምትሰሩት ሌላ ነው። ጎጃም ቤተክርስቲያን፣ ጎንደር ቤተክርስቲያን ለመስራት ሸዋህዶ ካርታና ፕላን ይመጣ እንደዚህ ያርጋ ስራ መሐንዲስ የምትባለው ይህ እንትን ቤት ለመስራት ተመረቅህ፣ እንጂ ስለ ቤተ ክርስቲያን ምን አግብት? ሆነው አሁን የምታዳክር ዳካሪ እንደው ደጃፉ ስንት ይሆን፣ ምን ያህል ቁመት ይሆን፣ ምን ያህል ይርዘም፣ ምን አውቀው ሆኖ አሁን የምታዳክር እንደው አንድ እዚህ ምን አለኝ፣ ኢንጂነር ነኝ አለኝ። ኢንጂነር ማለት እውነትን የሚናገር ወደ ጦርነት እንደሚገባ ወታደር ነው። የሚፋለመው ብዙ ነው የሚገጥመው የሐሰት ሰራዊት በተለያየ አቅጣጫ ነው የዚህ ዓለም ገዢ። ዙፋኑ ሊቀማ ሲቃረብ ከእውነት ጋር ሲፋለሙ የነበሩ ሁሉ ወደ ግዞት ሊወርዱ ግድ ነው። የመውጊያውን ብረት ብትቃወም ባንተ ይብስብሃል። የእግዚአብሔር ክብር ሊገለጥ ሲቃረብ ቅጣት በምድሪቷ ሊመጣ ግድ ነው። በምድር ሀገራት ሁሉ የጦርነት ማዕበል ተነስቷል። ከተማው ወድሞ ህዝብ አልቋል። በቅድስተ ሀገር ኢትዮጵያ የሰማይ ቅጣትም ሆኗል። ከጦርነት እስከ ህዝብ እልቂት፣ ከተፈጥሮ አደጋ እስከ መሬት መንቀጥቀጥ ሆኗል። ይህ የሰማይ ቅጣትና ምልክት ያልገባው ባለ ጊዜ ሰማዩም ሀገሩም የእርሱ ይመስለዋልና። አበው ሲናገሩ ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ሆኗል። ያለ ሰዓቱ አይነጋም። በሌሊቱ ጉዞ አራዊት ይበረታልና ቀን ብሎ ቀን እስኪመጣ ሕዝቤን አጽናኑት እንዲል መጽሐፍ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝንም ይናቃሉና አንደኛ ሳሙኤል ምዕራፍ 2 ከቁጥር 30 እንደሚል ያከበረውም የናቀውም ዋጋውን የሚቀበልበት ጊዜ እየመጣ ነው። አይዟችሁ በምድረ በዳ እንደተጣሉ በጎች እግዚአብሔር አይተወንም፣ አይጥለንም፣ አይረሳንም እንደተባለው የምትቀበሉት መከራ በራሱ የክብር አክሊልን የሚያሰጥ ነው። የእግዚአብሔር ዝምታው ደግሞ በጊዜው ነው እንዲሉ በእያንዳንዱ ሰከንድ ሁሉ ከሚሰነዘረው የክፋትና የጥፋት በትር የሚጋረድ አምላክ አለና ጽኑ፣ በርቱ፣ ከእውነት ጋርም ቁሙ። ሌሊቱ ይነጋል። እግዚአብሔር ታሪክን ይቀይራል። መድኃኔ ዓለም በዚህ ምድር ላይ ብዙ መከራን ነው የተቀበለው። ሲያዝ፣ ሲገረፍ፣ ሲደበደብ፣ ሲተፋበትና ሲሰቀል ዝምታን የመረጠው በአምላክነቱ ሁሉን ማድረግ ሳይችል ቀርቶ አልነበረም። ዳሩ ግን እንዲህ ያለ መከራ ሲደርስባችሁ፣ ልዩ ልዩ ፈተና ሲደርስባችሁ ታገሱ ማለት ሲሆን በፍጻሜውም ከመገፋቱም በኋላ ትንሣኤውን ሲገልጥ ጠባቂዎች ሁሉ በመቃብሩ ዙሪያ ወደቁ። ቁስሉ፣ ህማሙ፣ መከራው፣ ግርፋቱ፣ ሰንበሩ ከትንሣኤው በኋላ የለም። ጸዓዳውን የክብር ልብስ ለብሶ ብርሃንን ተጎናጽፎ ከፍ ከፍ ብሎ መታየት ብቻ ነው። ይህ የኢትዮጵያ ትንሣኤ ዋዜማ ላይ ያለው ህማም ነውና ሕዝቤን አጽናኑት እንዲል መጽሐፍ። እስከ ትንሣኤው ቀን ድረስ ግን የስቅለትን መከራ ማስተናገዱ ግድ ነው። የእውነት ፀሐይ እስከምትወጣ ድረስ ግን ባንዳና ይሁዳ፣ ገዳይና አሳዳጆችም ሊነጋ ሲል በጨለማው ላይ ሊሰለጥኑ ግድ ነው። የትንሣኤው ቀን ሲመጣ ግን ለገፊዎችና ለገዳዮች ወዮላቸው እንዲል መጽሐፍ። ከነአን እስክትገቡ፣ የተስፋይቱ ምድር እስከምትወርሱ፣ እንዳይረባችሁ ከሰማይ መና ወረደላችሁ፣ እንዳይጠማችሁ ከድንጋይ ላይ ውሃ ፈለቀላችሁ፣ እናንተ ግን አንዱንም እንዳታዩ ማናዚም አደረገባችሁ። እንደ ተባለው እግዚአብሔር መንገድ ዘርግቷል። ለሕዝቡ መንገድን ከፍቷል። የአርባ ቀን ጉዞ አርባ ዓመት እንዳይወስድ የሕዝብ መከራ እንዳይባባስ በምድረ በዳ ሕዝቡ እንዳይቀር በዚህ በረሃቡ ዘመን ከሰማይ መናና መልእክት ልኳል። የሚቀበል ጠፍቶ እንጂ መቼሄን ያህል መከራውስ ይረዝማል። ሕዝብ አስተውል! ትውልድ ስማ! አንድ ሰው ከብረት የተሠራውን ጦር እጎደዋለሁ ብሎ ቢረግጠው የሚጎዳው የሚረግጠው ወይም ሰውየው ሲሆን የሚረገጠው ወይም ጦሩ አይደለም። ልክ እንደዚሁ የቅድስት ቤተ ክርስቲያንን ሕግና ሥርዓት የሚጥስ የሰማይ መልእክትን የሚቃወምና በሐሰት ስም በማጥፋት የሚያሳድድ ማንም ቢኖር የሚጎዳው ራሱን እንጂ ማንንም አይደለም። አብ የተከለው አይነቀልም ያድጋል በጸጋ ለዘላ አለም እንደተባለው የሐዋርያት ሥራ ምዕራፍ ዘጠኝ ከቁጥር አምስት ጌታ ሆይ ማን አለው፣ እርሱም አንተ የምታሳድደኝ እኔ መድህን ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። የኢትዮጵያ ትንሣኤ እንዳይሆን ብዙ ትንቅንቅ ከዳቢሎስና ከሰራዊቱ ጋር መኖሩ ግድ ነው። ይህም የኢትዮጵያ ትንሣኤ ዋዜማ ምልክት መሆኑን እየገለጹ ሕዝቤን አጽናኖት በሚል ርዕስ ሳምንታዊ ዘገባዬን ያቀረብኩት የነበርኩት አነ ገብረአብ ሳሙኤል ነበርኩ። እስከ ሳምንት፣ ሰናይ ሳምንት። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ዘኢትዮጵያ